የተወደዳቸው የእግዚአብሔር ቤተሰቦች እንደምን አደራቸው፣ እንደምን ቆያቸው። አሜን በስሙ እንድንመካ በስሙ እንድንጠራ በስሙ ህይወት እንድናገኝ የፈቀደልን ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የተባለ መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም ለማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እንግዲህ አላበዛባቸው ዕለቱን ወቅቱን በተመለከተ ለአስር ደቂቃ ትምህርት እንማራለን። እንግዲህ ቃሉን በክብሩ እንድንሰማው የቃሉን በረከት ተሳታፊ እንድንሆን መድኃኒተ ያለም ሁላችንም በቸርነቱ ይርዳን። እንግዲህ የአብይ ጾም ሶስተኛው ሳምንት ምኩራብ እየተባለ ይጠራል። ስያሜውን የሰጠው ቅዱስ ያሬድ ነው። ምኩራብ ማለት የጸሎት ቤት ማለት ነው፣ ወይም ከፍ ያለ ቦታ ላይ ተራራ ላይ የተሰራ ቤተ መቅደስ የሚል ትርጉም አለው። እንግዲህ ምኩራብ የተጀመረው መቼ ነው ከተባለ፣ በተለይ አይሁድ ቤተ ጸሎት የተጀመረው እስራኤላውያን በባቢሎን ከተማረኩ በኋላ ሕዝቡ በምድር ላይ በዓለም ላይ እንደ ጨው ተበተነው ስለነበረ እንግዲህ አይሁድ አስር እና ከዛ በላይ ሆነው የጸሎት ቤት ይሰሩ ነበር። ከዛ ጀምሮ እስከዚህ እስካለንበት ጊዜ ድረስ ቤተ አይሁድ እንግዲህ ምኩራብ ሰርተው ወይም የጸሎት ቤት አዘጋጅተው በዛ የብሉይ ኪዳንን መጽሐፍት ያነባሉ፣ ይጸልያሉ፣ እግዚአብሔርን ይለምናሉ። እንግዲህ ይሄ ሳምንት ጌታችን ኢየሱስ ክርስቶስ በምኩራብ እንዳስተማረ በምኩራብ በሽተኞችን እንዳዳነ ደግሞም ቤቴ የጸሎት ቤት እንጂ የሌቦች መደበቂያ፣ የወንበዴዎች ዋሻ አይደለም ብሎ ቤተ መቅደሱን ከእነዚህ ሰዎች ያጸዳበት ወቅት የሚታሰብበት ጊዜ ነው። እንግዲህ ጌታችን ኢየሱስ ክርስቶስ ወደዚች ምድር ከመጣ በኋላ በምኩራብ ያደረጋቸውን የተወሰኑ ነገሮችን ለማየት ነው ዛሬ የምንሞክረው። የመጀመሪያው ክርስቶስ በምኩራብ ምንድነው ያደረገው ካልን የመጀመሪያው አስተምሯል። በማርቆስ ወንጌል ምዕራፍ አራት ከቁጥር አንድ ጀምሮ ስታዩ ስታነቡ፣ ናዝሬት በተባለ ከተማ ጌታችን ኢየሱስ ክርስቶስ እንዳስለመደ በሰንበት በምኩራብ ያስተምር ነበረ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር ከመጣበት ዓላማ አንዱ ምንድን ነው ካልን ለማስተማር ነው። ሰዎችን በእግዚአብሔር ቃል እውቀት፣ በሰማይ እውቀት፣ በመጽሐፍ ቅዱስ ቃል እውቀት ለማሳደግ ወደ መልካም ስብዕና ለመለወጥ ጌታችን ኢየሱስ ክርስቶስ ከምክንያቶቹ አንዱ ለማስተማር ሰው ሆኗል። እንግዲህ ትምህርትን የሚጠላ አባቶቻችን እንደሚሉ አደገኛ መንፈስ ነው። መጽሐፍ ቅዱስም እንደሚነግረን ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ሕልም አይደለም፣ ታምር አይደለም፣ ምልክቶች አይደለም፣ ድንቆች አይደለም፣ እውቀት ወይም ትምህርት ከማጣቱ የተነሳ ጠፍቷል ነው የሚለው። እውቀት በቤተ ክርስቲያናችን አስተምህሮ መሰረት መነሻ ነው። እውቀት ምን ጊዜ መሰረት ነው። መድረሻው ደግሞ ምንድን ነው ካለን፣ ያወቁትን በፍቅር ማከናወን፣ ያወቁትን መኖር ነው። እግዚአብሔር አምላካችን ለእኛ ዕድሜ ከሚሰጥበት ምክንያት አንዱ ምንድነውም ካለን፣ ያላወቅነውን እንድናውቅ፣ ያወቅነውን ደግሞ እንድንኖረው እግዚአብሔር እድል ይሰጠናል። የመኖርን እድል ይሰጠናል። ዘመናትን እንደ ዘውድ እያቀዳጀ እድል ይሰጠናልና። የመጀመሪያው ይህ ነው። ሁለተኛው ደግሞ በሽተኞችን ፈውሷል። ታማሚዎችን ፈውሷል። በማርቆስ ወንጌል ምዕራፍ ሶስት ከቁጥር አንድ ጀምሮ እንደምናነብ ደግሞም ይላል ወደ ምኩራብ ገባ፣ በዚያም እጁ የሰለለች ሰው ነበረች ይላል። እንግዲህ የሰው ልጅ በብዙ አይነት ምክንያት ይታመማል። መቼም አንዳንድ ሰው ህመምን ሁሉ፣ የኑሮ ጉድለትን፣ ችግርን፣ ፈተናንና መከራን ሁሉ ከኃጢአት ጋር የሚያያይዙ ሰዎች አሉ በእርግጥ ግን ሰው በልዩ ልዩ ምክንያት ይታመማል። ከጥንቃቄ ጉርለት የተነሳ ሊታመም ይችላል። ማስተዋል ይጠብቅ፣ ጥበብ ይጋርድ ተብሎ እንደተጻፈ ሰው ካልተጠነቀቀ፣ ልከኛ አኗኗር ከሌለው ሰው ሊታመም ይችላል። ዓለሙን እንደምታውቁት የልኬት ዓለም ነው፣ የሚዛን ዓለም ነው፣ የሜትር ዓለም ነው። ከልኩ ካለፍን ግድ ነው ህመም ላይ በሽታ ላይ ልንወድቅ እንችላለን። ይህ ብቻ አይደለም፣ ከአጋንንትም የሚመጣ ህመም አለ። ማላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ተብሎ እንደተጻፈ ሁል ጊዜ እኛን በህመም ለማሰካየት በችግር ለመጉዳት እና አማራሪዎች እንድንሆን ሰይጣን ሁል ጊዜ ይተጋልና ከክፉ መናፍስትም የሚመጡ አሉ። ሌላው ደግሞ ለጸጋም ተብለው ደግሞ የሚሰጡ በሽታዎች ህመሞች አሉ። አባቶቻችን በቅርብም የምናውቃቸው በእውነት አንዳንዶቹ መዳን ሁሉም አይፈልጉ አባቶች አሉ። ከነ በሽታቸው ከነ ህመማቸው መኖር የሚፈልጉ አባቶች አሉ። መዳን ይቻል ምክንያቱም ህመም በሽታ ወይም መከራ የበለጠ እግዚአብሔርን እንድናስታውስ እንድናስብ ስለሚያደርግን ነው። የሆነ ጉድለት ባይኖር እኮ አሁን ጸሎት ራሱ አይኖርም ነበረ። ወደ ቤተ ክርስቲያን መምጣት፣ ወደ ጸበል ቦታ መምጣት አይኖርም ነበረ። ብዙዎቻችን ስለጎደለብን ነው። ዙሪያው ገደል ስለሆነብን ነው። ቀትሩ ስለጨለመብን ነው። ከገንዘብ በላይ ከእውቀት በላይ ከዘመድ በላይ ከባድ የሆነ ችግር ስለገጠመን ነው። ወደ እግዚአብሔር የመጣ ነው። ስለዚህ ጉርለት ወደ እግዚአብሔር ያቀርባል። ህመም ትሁት እንድንሆን ስብር ያለ መንፈስ እንዲኖረን እግዚአብሔር የሚወደው ማንነት እግዚአብሔር የመረጠው ማንነት የጻድቃን፣ የሰማዕታት፣ የቅዱሳንን ፈለግ የሚከተል ማንነት እንዲኖረን ያደርጋል። ስለዚህ አንዳንድ ጊዜ ለጸጋ የሚሰጥ ወይም ደግሞ ደዌ ዘሥጋ እየተባለ የሚጠራ ለበረከት የሚሰጥ በሽታ አለ። ሐዋርያው ቅዱስ ጳውሎስ እስከ ሶስተኛው ሰማይ ድረስ የተነጠቀ በዘመኑ የምድር ጥግ እስከሚባለው እስከ ስፔን ድረስ ወንጌልን የሰበከ ማህይቶተ ቤተ ክርስቲያን የሚባል በነጠላው ዘርፍ አጋንንትን የሚያወጣ ታላቁ ሐዋርያ ቅዱስ ጳውሎስ በአጋንንት ኃይል ይሰቃይ ነበረ። በሁለተኛ ቆሮንቶስ ምዕራፍ 12 ላይ ተጽፏል። በመገለጥ ታላቅነት እንዳልመካ የስጋዬ መወጊያ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ እንደሚል መጽሐፍ ቅዱስ፣ ቅዱስ ጳውሎስ ሐዋርያው እንኳን ይታመም ነበረ። ስለዚህ ከክፉ መናፍስትንም እንደሚመጣ አለ ተብሎ ለጸጋም ደግሞ የሚሰጥ ህመም ወይም በሽታ አለ። ሌላው ደግሞ በኃጢአት የሚመጣ በሽታ አለ። ሰው ኃጢአት እስከሰራ ድረስ ብዙን ነገሩን ያጣል። ምክንያቱም ኃጢአት ማለት ማጣት ነው። ሰላምን ማጣት፣ ጤናን ማጣት፣ ልጅነትን ጸጋን ማጣት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በሰንበት ወደ ምኩራብ ሲገባ እንዴታመመ ሰው እጁ የሰለለ ሰው አገኘ ሊከሱትም በሰንበት ይፈውሰው እንደሆነ ይጠባበቁት ነበረ። እጁ የሰለለችውንም ተነስተ ወደ መካከል ና አለው። እንግዲህ ወደ ምኩራብ ሲገባ ጥግ ጥግ የተቀመጡ ፈሪሳውያን ነበሩ። ዛሬም የጥግ ጥግ ኑሮ የሚወዱ ሰዎች አሉ። ቤተ ክርስቲያንንማ በርቁ የሚሉ መንፈሳዊ ትምህርትን በሩቁ ንስሐን በሩቁ ሲቀርቡት ከባድ ነው ብለው እግዚአብሔርም በሩቅ የሚከተሉ ሰዎች አሉ። ይሄ የጥግ ጥግ ህይወት ይባላል። ጴጥሮስ በማቴዎስ ወንጌል ምዕራፍ 26 ላይ እንደተጻፈ ጌታችን ኢየሱስ ክርስቶስን ሩቅ ሆኖ ይከተለው ነበረ ይላል። ስለዚህ ምን ሆነ? በመጨረሻ ይህን ሰው አላውቀውም ብሎ ካደ። ሩቅ ሆኖ መከተል መጨረሻው መካድ ነው። ክርስትና ግን ሩቅ ሆኖ መከተል ሳይሆን ቀርቦ መባረግ ቀርቦ የእግዚአብሔርን ጸጋና በረከት ማግኘት ነው። ጌታችን ኢየሱስ ክርስቶስ ምንጊዜም ያለው መሀል ላይ ነው። ና ወደ መካከል አለው ቅዱስ ዳዊትም እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ብሏል። እግዚአብሔር ዓለም ከመፈጠሩ አስቀድሞ ንጉሥ ነበረ በምድርም መካከል መድኃኒትን አደረገ ይላል። መድኃኔ ዓለም ኢየሱስ ክርስቶስ ለዓለም ቤዛ ደሙን ያፈሰሰው በምድር መካከል በኢየሩሳሌም ወይም በቀራንዮ ነውና፣ ምንጊዜም ክርስቶስ ያለው መሃል ላይ ነው። ወደ መካከል ና አለው። ጥግ ጥግ ግን ችግር አለ። የጥርጣሬ ሕይወት ነው። የጥርጣሬ መገለጫ ነው። ለቅዱስ ጳውሎስ በሐዋርያ ሥራ ምዕራፍ 26 ላይ በጠርሴስ ጥግ ጥግ እንዲህ ብለው መርከበኞቹ ስለሄዱ አውራቄስ የሚባል ነፋስ መጥቶ እንዳስቸገራቸው መጽሐፍ ቅዱስ ይነግረናልና፣ ከጥግ ጥግ ህይወት እግዚአብሔር ሁላችንም በቸርነቱ ያድነን። ወደ መካከልና አለው። በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ፣ ነፍስ ማዳን ወይስ መግደል አላቸው። እንግዲህ አይሁድ በሰንበት መልካም ማድረግ እንኳን የተከለከለ ይመስላችሁ ነበር። አንዳንድ ሰው የሰንበትን ትርጉም በቅጡ የማያውቅ ሰው አለ። በሰንበት ከቤት የማይወጣ በሰንበት በጎ ስራ የማይሰራ ብዙ ሰው አለ፣ የሰንበትን ትርጉም ያልተረዳ። አሁ መጽሐፍ ቅዱስ ግን ስናነብ ኤልያስ ኤልዛቤል ስታሳድደው ወደ ኮሬብ ተራራ ወደ እግዚአብሔር ተራራ ሲሄድ አርባ ቀንና አርባ ሌሊት ፈጀበት ይላል። በዛ በአርባ ቀንና በአርባ ሌሊት ውስጥ ታዲያ ሰንበታት አሉ። እግዚአብሔር ግን ኤልያስ በሰንበት ስለተጓዘ አልወቀሰውም። ምክንያቱም ጉዞ ወደ እግዚአብሔር ስለሆነ፣ ስለዚህ ዛሬም በሰንበት ቀን ወደ እግዚአብሔር ቤት ጉዞ ማድረግ ተፈቅዷል። ድሆችን መጎብኘት፣ የድሃ ቤት ማየት ተፈቅዷል። የታመሙትን መጎብኘት ተፈቅዷል። መልካም የሆኑ በጎ የሆኑ ስራዎችን መስራት፣ እስረኞችን መጎብኘት በሆነ ተፈቅዷል። እና በሰንበት በጎ መስራት ተፈቅዷለን ወይስ አልተፈቀደም ብሎ ጠየቃቸው። ስለ ልባቸው ድንዛዝ ያዝኑ፣ ዙሪያውን እየተመለከተ በቁጣ አያቸው። ሰውየውንም እጅህን ዘርጋ አለው። እጁንም ዘረጋ። እግዚአብሔር ስሙ የተመሰገነ ይሁን። አንድም እጁን መዘርጋት የማይችልን ሰው ጠርታችሁ እጅህን ዘርጋ ብትሉት ሊስቅባችሁ ይችላል። ጌታችን ኢየሱስ ክርስቶስ ግን አምላካዊ ቃል ስለተናገረ እጅህን ዘርጋ ሲለው ወዲያው እጁን እንደዘረጋ መጽሐፍ ቅዱስ ይነግረናልና እሱም ያለው የሚሆንለት ያዘዘው የሚፈጠርለት አምላክ ነው። እንዴት ታደርገዋለ የማይባል ከየት ታመጠዋለ የማይባል ፈቃዱ፣ ኃይሉ ሁሉን የሚያደርግለት አምላክ ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ በምኩራብ ጌታችን ኢየሱስ ክርስቶስ በሽተኞችን እንዳዳነ የሚሰበክበት ሳምንት ነው። ዛሬም የታመምነውን የተጨነቅነውን መድን ያለን በቸርነቱ ይመልከተን፣ ያስበን። በመጨረሻ ጌታችን ኢየሱስ ክርስቶስ ቤተ መቅደሱ የጸሎት ቤትነቱ ቀርቶ የሌቦቹ ዋሻ የወንበዴዎች መደበቂያ እንደሆነ ሲያይ ጅራፍ አዘጋጅቶ የነጋዴዎችን እህላቸውን ገንዘባቸውን በትኖ ከቤተ መቅደስ እንዳስወጣ ቤቴ የጸሎት ቤት እንጂ የወንበዴዎች ቤት አይደለም ብሎ የቤቱን ክብር የገለጠበት ወቅት ነው። ይሄ የሚታሰብበት ነውእና ዛሬም እግዚአብሔር ለቤቱ የሚቀና አምላክ ነው ወገኖች። እንደው አንዳንድ መከራዎች ሲበዙ ፈተናዎች ሲበዙ የዚች ቤተ ክርስቲያን ጠባቂ የለም ወይ እንዳትሉ፣ እግዚአብሔር ሁል ጊዜ ከቤተ ክርስቲያን ጋር። እቺ ቤተ ክርስቲያን የምትጠበቀውም በወንድ ጉልበት አይደለም፣ በጠመንጃ አፈሙዝም አይደለም። እችን ቤተ ክርስቲያን የሚጠብቃት ሰማይን በመብረቅ የሚያርሰው ሲኦልንም በደሙ የመዘበረው መድኃኒተ ዓለም ኢየሱስ ክርስቶስ ነው። ጳውሎስ ቤተ ክርስቲያንን ሲያሳድድ በደማስቆ ብርሃን አስቆሞታል ጌታችን ኢየሱስ ክርስቶስ። ስለዚህ ዛሬም ለቤተ ክርስቲያን የሚቆረቆርላት ከጸጋው ግምጃ ቤት የሚያፈስላት ለመንፈስ ቅዱስ አደራ የሰጣት መድሃን ያለም ኢየሱስ ክርስቶስ ነውና የቤተ ክርስቲያናችን ጠባቂ በእውነት ቤተ ክርስቲያንም በክብሯ እኛም እንድናያት፣ መድኃን ያለም ይርዳም። በእውነት ዛሬም የቤተ ክርስቲያን ደመጣጮች አሉ። የጸሎት ቤትነቱን ትተው ረስተው ግን ደግሞ እንደ ንግድ ቤት የሚያዩዋት ብዙ ሰዎች አሉ። እንግዲህ ከእነዚህ ሰዎች እንድንርቅ እግዚአብሔርም ደግሞ እነሱን እንዲያስታግስልን መድኃነ ዓለም ይርዳል።